እንደወረደ መቀበል ኩፍር ነውነ? ይሄ የአሕባሾችና አሻዒራ ተብለው የሚባሉ የሚጠሩ የጥመት ቡድኖች የነሱ ዓቂዳ ይሄ ነው። ቁርአንን ቀጥታ እንደ ወረደ መቀበል ዟሂሩን መቀበል ኩፍር ነው ይላሉ። ወዘዓመ አልሐበሺዩ አብዱላህ አልሐረሪ ኡማውን ያጠመመው ትልቁ የጥመት መሪ አነ አኽዘ አያቲል ቁርአን አላ ዟሂርሃ ኩፍር። ዝችን ነጥብ ያዙልኝ። ቁርአንን በዟሂሩ በግልጹ እንደወረደ መያዝ ኩፍር ነው፣ ከእስልምና ያወጣል ይላል። እንግዲህ በሰሓቦችም አልሰማንም ነቢዩ ስለ ላ ሌ ሰለም እንደዚህ አላስተማሩም። ሰሃቦችም እንደመጣላቸው ነው የተቀበሉት። ሰውም ቁርአን ተቀብሎ ነው የሰለመው።

የመጡ ማስረጃዎችን በዟህሩ መቀበል ኩፍር ነው ይላል። ይህ እንግዲህ ይታወቃል፣ የሙዕተዚላዎች አባባል አንዱ ይሄ ነው። ወሻረከሁም ጀህምያ፣ ጀህሚያዎችም እንደ ሙዕተዚላዎች ተጋርተዋቸዋል። ቢነፍሲ ዘሪዓ ፈቃሉ መን አስበተ ሲፋት ስፋት አላ ር ሆ ሙሸብህ። ይህን አላህን ሲፈት ቁርአን ላይ የተነገረውን ሐዲስ የተነገረውን በዟህሩ በግልጹ ማጽደቅ ራሱ ኩፍር ነው ይላል። እንደም ሰውየውም ሙሸቢህ ነው ይላሉ። ቃለሁል ሐፊዝ ሐፊዝ እብኑ ሐጀር ክታባቸው ላይ የጀህምያዎችም እንዲህ ብለዋል የሚለውንም አስቀምጧል። ወቀድ እስተኸፉ ቢንሱሲ ወሰመውሃ ዘዋሂር ወላሂ ቁርአንን ማስረጃ የሐዲስን ማስረጃ በጣም አቅለው ነው ያዩት። ታቅላቸው በታች አድርገው ነውያዩት ይህን ዘዋሄር አሉት። ታያችሁት በጤናለ እያሉ ነው ነሱ ሚስጥር ሌላ

ካሊቅን ማለት ፈጣሪዎች ማለት ከሆነ ቁርአኑ ዟሂር የሚያሳየው ከካሊቆች ሁሉ ከፈጣሪዎች ሁሉ ያማረ በጣም ፈጣሪ የሆነ ማለት ነው ትርጉሙ። ገዚ የተፈለገው ምን ማለት ነው ይታወቃል። አዘኑ ካሊቅን ማለት የሰው ልጆች ስዕል ይስላሉ ሰአሊያኖች አሉ፣ እነዛ እናሳምራለን ብለው ከሚያስቡት ሁሉ ማለት ነው። ይሄ ራሱ ያጠራጥቅ ግን ሰውበች በ አልተጠራጠሩ። እሺ ወቀውልሁ ፊ አኒሳ

ሌሎቹንም ባህሪያቶች አላህ Subhanahu Wa Ta'ala እሱን የሚያስተዋውቅብን የሚያስተዋውቀን እንዴት እንደምናውቀው እንዴት ማወቅ እንዳለብን አላህ ነግሮናል። ወአሊመ ቀብለ ኢንዛሊሃ ቁርአኑ ከመውረዱ በፊት እኮ አላህ ያውቃል አንል بشر لا يدل ቢሃ بها በዚ ቁርአን ሰዎች ካመኑ እንደማይጠሙ አላህ ያውቃል። ሐባሾች ሙዕተዚላ መተው ዛሬ ይህን ያመነ ጠመመ ቢሉም አላህ ቁርአኑ ሲያወርደው ሰዎች ይህን ሲቀበሉ እንደማይጠሙ ያውቃል።

እነማናቸው አላህ የመራቸው ከተባለ ቁርአንን እንደወረደ መርሐባ ብለው የተቀበሉ የአላህን ባህሪያት የተቀበሉ ናቸው። እነማናቸው ናቸው ደግሞ እዚህ ብዙዎቹ ጠመሙ የተባሉት? የአላህን ቁርአን በቃ አንቀበልም ብለው እምቢ አሉት። ሰው በቁርአን ከፍረዋል። ወማ ዩድሉ ብ ለልፋሲቂን አመፀኞችን እንጂ አላህ ስብሃነው ተዓላ ደግሞ አያጠምም። ሱ ኒን ፊ አያቲላህ አንደኛ በአላህ የቁርአን አንቀጾች መጥፎ ጥርጣሬ መጠርጠር ነው ወጂናየቱን ዐለ ንሱስ የአላህን ማስረጃዎች ውንጀላ ነው። ወለዚ ሙሚኖሁቃዲሑፊ ዕልምለ አንደኛ የአላህን እውቀት ማውገዝ ነው ማነወር ነው። አላህ ያንን ለምናወረዴ እንደዚህ የሚያጠራጥር ነገር ብሎ አላህን ሱብሓነሁ ወተዓላ መተቸት ነው። ሱብሓነ አላህ ይህን አዋ የቢድ ሰዎች አህሉ ሽርክ የሚያስቡት ይሄድ ነው።

አላሁ ጀለ ወዓላ ይህንን ጠንቅቆ የሚያውቅ የሆነ ጌታ ስለሆነ ባሪያዎችን፣ ወከኣን አላህ በነሱ አስተሳሰብ በአሕባሾች አስተሳሰብ በሙዕተዚላ በጅህምያ በእነዚህ ሰዎች በሻዕርያ አመለካከት ወከኣን አላህ ይኻጢቡ ዒባደ በአልፋዚን ዟሂሩሃ ኩፍር፣ አላህ ባሪያዎችን ያናገረ ያለው ዟሂሩ ግልፁ ኩፍር በሆነ ነገር ነው ብሎ ማሰብ ነው። ዟሂሩ ኩፍር ነው ብሎ ማሰብ ነው የነሱ ሳብ

ያሳለፉ ዘመን አለፈ። የአራቱ ኸሊፋዎች ዘመን አለፈ። የታቢዕዮች ዘመን አለፈ። አንድም ሰው አንድም ዓሊም ታብዕዮች ድረስ ይሄ ቁርአን ዟሂሩ ያከፍራል ብሎ ያስጠነቀቀ ማንም የለም። በኋላ እነዚህ አስተሳሰባቸው የቀነጨሩ ሰዎች መጡና ዟሂሩ እኮ ያከፍራል አሉ። ثم يحتاج الاسلام الى اهل الكلام الاحسن በያነን ከዛ እነዚህ ታብዕዎች ዘንድ ያ ምርጥ የሆነው ትውልድ ካለፈ በኋላ እንደገና አለል ከላሞች የነሱ ከአላህ ንግግር የበለጠ የተብራራ ነውን? ወላደቅ ወሰን ፍልስፍ ሲልቁራን ወሱና ፍትናቢ አልፋዚ ልኩፍር የኩፍርን ንግግር ውስጥ ቃላቶችን ለመጠንቀቅ የሻዒራ፣ የአሕባሽ፣ የጀህምያ፣ የሙዕተዚላ ንግግር ኩፍርን ለመጠንቀቅ ከአላህ ንግግር የነሱ ንግግር የተሻለ ነውን?

ሉል እንበለው እንግዲህ እነሱ ገላለጻቸው ያንን አምጥተው የቁርአን ምንጭ የነሱን ፍልስፍና አደረጉና ቁርአንን ደግሞ መከተል ቁርአን የጥመትና የተሽቢህ የአላህን በፍጡራን የማመሳሰያ መንገድ ነው ብለው አሉ። እነዚህ ናቸው እንግዲህ የጥመት ቡድኖች የሚባሉት። ቁርአን መከተል ተሽቢህ ነው። ቁርአን ተከተልክ ሙሸብያ ትሆናለህ። አላህ ሱብሃነሁ ወተዓላ ተጅስ የሚያደርክ ነው የሚሉት እነዚህ ናቸው ስለዚህ ከንደሃሉ ቁርአን ዟሂሩ ያከፍራል፣ ውጩን፣ ውጫዊ መልክቱን ዟሂሩን መከተል መቀበል እንደወረዱ ያከፍራል ማለት ራሱ ይሄን ቃል መናገሩ ከአሻዒራ፣ ከጀምዬ፣ ከአሕባሽ ይህ ራሱ የኩፍር ንግግር ነውና፣ ቁርአን ዟሂሩ የሚያከፍር አይደለም። ወላሂ ወተላ ወቢላ አላህ ሱብሃነሁ ወተዓላ እኛን የሚያከፍር እንድንቀበል አይደለም፣ የሚያዋርደው እኛን ሙስሊሞች የሚያደርገንን ቁርአን አፈላ የተደበሩን አልቁርአን አመዐላ ቁሉብ አቅፋሉሃ። ቁርአንን አያስተነትንም ኢላ አለ በልቦቻቸው ላይ ቁልፎች አሉ አለ። ቁርአንን የማያስተነትን ሰው እንደዚህ አህሉል ቢድዐ አህሉል ሀዋ የጥመት ሰዎች እኛ ከአላህ እናቃለን። ስለሆነ ልንጠነቀቃቸው ይገባል።